በሰማብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። ክርስቶስ ተንሳ ሙታን በአብይ ሀይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዝየስ ኮነ ወሰላም። በአለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በየሳምንቱ ማክሰኞና አርብ ተከታታይ የምንማረው የቤተ ክርስቲያን ስርዓት ወይም ስርዓተ ቤተ ክርስቲያን 3 ሁለተኛ ክፍል ላይ ደርሰናል። ዛሬ ላይ የምንጀምረው ስርዓተ ክህነት ነው። ክህነት እንዴት ነው የሚለውን ያው በብዙ ክፍልፋይ እንማረዋለን። አሁን አጠር ባለመልኩ እንነጋገራለን። ገብረ መስቀል ሚዲያ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ምን ይላል ስርዓተ ክህነት ይላል። የክህነት አመሰራረት፣ ክህነት የተጀመረው በመጀመሪያው ሰው በአዳም ነው። እንደሚታወቀው እግዚአብሔር በኦሪዘ ፍጥረት ምዕራፍ 1 ቁጥር 26 ላይ ንግበር ሰባ ባርያነ ወባ አምሳሌነ ሰውን በአራያችን እንደ ምሳሪያችን እንፍጠራለና እግዚአብሔር በአንድነት በሶስትነቱ ሰውን ልፍጠር ብሎ አሰበ። ማለትም ዓለምን ልፍጠር ብሎ አሰበ። ምን ማለት ነው? ካለመኖር ወደ መኖር ዓለምን ልፍጠር ብሎ አሰበ። ዓለምን ፈጠረ። በዓለም ሃያ አንድ ሥነ ፍጥረትን ፈጠረና ከዚያ በኋላ ሁለተኛ ንግበር ሰባ ሰውን በአራያችን እንደ ምሳሌያችን በሦስትናታችን ሦስት እግዚአብሔር ሦስትነት አለው፣ አንድነት ሦስትነት፣ አብ ወልድ፣ መንፈስ ቅዱስ ተብሎ ሰው ሦስትነት አለው። ልብ አለው ያስባል፣ ቃል አለው ይናገራል። እስትንፋስ አለው ይናገራል፣ ይፈጽማል ማለት ነው። ስለዚህ በአርአያችን እንደ ምሳሌያችን ማለት ሰው ቁሞ ሲታይ አንድ ነው፣ በባህሪው ግን ሦስት ነው ማለት ነው። ስላሴም ደግሞ አንድነትና ሦስትነት አላቸው። በሦስትነታቸው ሰውን ፈጠሩት ነው። የአፈጣጠሩ ጉዳይ ደግሞ እግዚአብሔር ቀራንዮ ላይ ወረደና አንድ ጭብጥ አፈር አንስቶ አዳምን ፈጠረ ነው የሚለው። እዚህ ላይ ነው እንግዲህ ክህነት የሚመጣው ክህነት የተጀመረው በመጀመሪያው ሰው በአዳም ነው። አዳምን ከአራቱ ባህርያት ስጋ ከሶስት ባህርያት ነፍስ ከሰባት ማለት ነው፣ እሳት፣ ውሃ፣ ነፋስ፣ መሬት ይሄ ስጋ የስጋ ባህሪ ይባላል። የነፍስ ባህሪ ደግሞ ነባቢት፣ ለባዊት፣ ህያዊት ሲደመር ሰባት ማለት ነው። ከሰባት ነገሮች እግዚአብሔር አዳምን ፈጠረው ይላል። ወነፍኀ ላዕሌሁ መንፈሰ ሕይወት የሕይወትን ትንፋስ ዘራበት። ወአንበሮ ውስተ ገነት በገነትም አስቀመጠው። ወተከለ ሠለስተ ዕፀ ሕይወት በዲበ ምድር ሦስት እፀዋትን ተከለ። አንዱ ወገን የሚበላ፣ አንዱ ወገን የማይበላ፣ አንዱ ወገን የሚጠበቅ። ይህን አደረገና በገነት አስቀመጠው ይላል። አሁን እንግዲህ አዳም እንግዲህ እንደዚህ ከሆነ ክህነት የተጀመረው በመጀመሪያው ሰው በአዳም ነው ይላል እግዚአብሔር አምላክ አዳምን ፈጥሮ በልጅነት አክብሮ ነቢይ፣ ካህን አድርጎ ስለሾመው በወሪት ወንጌል ሥርዓት እስኪወሰን ድረስ ከአዳም ጀምሮ እስከ ሙሴ የነበሩ አበው በረከተ አበው ከእግዚአብሔር እየተሾሙ ትንቢትን፣ ክህነትን ከቅዱስ መንፈስ እየተቀበሉ እየተሾሙ በነቢይነታቸው ያለፈውን የሚመጣውን ትንቢት ወደኋላም ወደፊትም ነውና ያለፈውን ያዩበታል፣ የሚመጣውን ይመለከቱበታል። የሚመጣውን ሲገልጡ ሲያስተምሩ በክህነታቸው መሥዋዕት ሲያቀርቡ በጸሎታቸው አምላካቸውን ሲጠሩና ቃል በቃል ሲነጋገሩ ኑረዋል ይለናል። ይህ ሲተነተን ምን ማለት ነው? እግዚአብሔር አምላክ አዳምን ፈጥሮ በልጅነት በልጅነት አሁን ልጅነት ጥምቀት ቅባሜሮን ስጋው ደሙ ተደምረው ነው ሰው ልጅነትን የሚያገኘው ማለት ነው። አዳም ግን እግዚአብሔር ሲፈጥረው ቀጥታ ልጅነት ነው የሰጠው። በልጅነት አክብሮ ቀጠለና ደግሞ ልጅነት እንግዲህ የእግዚአብሔር ልጅ መሆኑን ነው አምላክህ እግዚአብሔር መኖሪያህ ገነት የምታመልከው እግዚአብሔርም ብሎ ሚስትህ ሔዋን ናት ብሎ የምትበላው ይሄ ነው የማትበላው ይሄ ነው የምጠብቀው ይሄ ነው ብሎ ግልጥጥ አድርጎ ነው የሰጠው ማለት ነው። ቀጠለና በልጅነት ካከበረ በኋላ ነቢይ ያደረገው ነው። ነቢይ ማለት ወደፊት የሚሆነውን ነገር ይመለከት ማለት ነው። ወደፊት ስለሚሆነው ነገር የሚያይ ማለት ነው። እንደገና ነቢይ ማለት ደግሞ ያለፈውን ነገር ደግሞ አስቦ የሚናገርና ለምሳሌ አሁን ልባ አምላክ ዳዊት እግዚአብሔር እሰ ገሃደ የመጽ አምላክ ነህ እያለም ምን ብሎ አንደኛ እግዚአብሔር ይመጣላልና፣ ዓለምን ይፈጥራል አለ ፈጠረ። ሁለተ ይሄ ወደ ኋላ ያለው ነው ማለት ነው። እንደገና ወደፊት ያለውን ደግሞ እግዚአብሔር ሊወለድ ይመጣል አለ መጣ ተወለደ። ቀጠለና ደግሞ እግዚአብሔር ዓለምን ሊወስድ ይመጣል አለ። ይሄ ሶስተኛው ገና አልደረሰም፣ ሁለቱ ደርሶለታል። እግዚአብሔር ይመጣል ዓለምን ይፈጥራል አለ መጣ፣ እግዚአብሔር ዓለምን ፈጠረ። እግዚአብሔር ይመጣል ይወለዳል፣ ዓለሙን ያድናል አለ መጣ፣ እግዚአብሔር ዓለምን አዳነ። አሁን ሶስተኛው ግን አለሙን የሚወስድበትና አለሙን በነፋስ የሚያጠፋበት ወይም ደግሞ የሚጠቀልልበት ጊዜ ገና ነው። ሶስተኛው ትንቢት አልተፈጸመም ማለት ነው። ስለዚህ በአጭሩ የመጀመሪያው ነቢይ አዳም ነው ማለት ነው። ቀጥሎ ካህን ይላል። ካህን ማለት የሚባርክ፣ ካህን ማለት የሚያጽናና፣ ካህን ማለት የሚያረጋጋ የሚባርክ ማለት ነው በአጭሩ። አዳም በነቢይነቱ ወደፊት አይቷል። ለምሳሌ የአምላክን መወለድ፣ የድንግል ማርያምን ወላዲት አምላክነት ተመልክቷል። ቀጥሎ ደግሞ በካህንነቱ ደግሞ ልጆቹን ባርኳል። በካህንነቱ ማንን ነው? አቤልም ባርኳል። ለምሳሌ አዳም ሁለት አይነት ልጆች ነው የወለደው። ክፉ ልጆችም ተወልደዋል፣ መልካም ልጆች ተወልደዋል። መልካም ልጆቹም ባርኳቸዋል፣ ክፎቹ ደግሞ በክፋታቸው ርቀዋል ማለት ነው። ስለዚህ አዳም ካህን ነበረ ነው። ለዚህ ነው ነቢይ ካህን አድርጎ ስለሾመው በኦሪት በወንጌል ሥርዓት እስኪወሰን ድረስ ከአዳም ጀምሮ እስከ ሙሴ የነበሩ አበው በረከተ አበው ከእግዚአብሔር እየተሾሙ ትንቢትን ክህነትን ከቅዱስ መንፈስ እየተቀበሉ እየተሾሙ በነቢይነታቸው ያለፈውን የሚመጣውን ሲገልጡ ሲያስተምሩ፣ በክህነታቸው መሥዋዕት ሲያቀርቡ፣ በጸሎታቸው አምላካቸውን ሲጠሩና ቃል በቃል ሲያነጋግሩ ይላል። ሁለት አባቶችን እንመለከት ለምሳሌ ሔኖክን እንም እንውሰደው ሔኖክ አካሄዱን ከእግዚአብሔር ጋር አደረገ ተሰወረ ከመላእክት ጋር ይነጋገር ነበረ ይህ ነቢይነት ነው እንግዲህ ሔኖክን እንደገና ደግሞ አሁን መልከጼዴቅን እንውሰድ። መልከጼዴቅ ካህን ነው፣ ይልቁንም አምሳሉ ለእግዚአብሔር ተብሏል። ኦሪት ዘፍጥረት ምዕራፍ 14 ላይ እንደገና ደግሞ ዕብራውያን 7 ላይ የምናየው ባለ ታሪክ ነው። በአጭሩ ግን በዚያ ዘመን በአብርሃም ዘመን፣ በና አዳም ዘመን ካህንን ተገኝቷል መልከጼዴቅ ማለት ነው። ያለ ጳጳስ ያለ ፓትርያርክ ክህነት ከእግዚአብሔር ያገኘ የተሰጠ ማለት ነው። ይህ የሚያመለክተው ምንድን ነው? መልከጼዴቅ ካህን ከሆነ እውነትም አዳም ክህነት ነበረው። ከዚያ ጀምሮ እግዚአብሔር እየሸራቸው እየሰጣቸው በመንፈስ ቅዱስ ክህነት እያገኙ ይጓዙ ነበረ ማለት ነው። ለዚህም ነው ወዲህ ዘፍጥረት ምዕራፍ 14 ላይ አብርሃም ከአምስቱ ኮሎዶ ጎሞራውያን ሰማይ ጥንትን አምስት ኮሎዶ ጎሞራውያን ነገስታት ጋራ ተጣልቶ ጦርነት ገጥሞ ሎጥን ከነ ቤተሰቡ ከነ ንብረቱ ወስደውበት እሱ በትንሽ ሰራዊት በትንሽ ኃይል ህዱ አሸንፎ ሲመለስ እንዲህ አለ። ማይዜ ትፌን ወልደከ መድህንከ ልጅህን መድኃኒትህን መቸ ትልካለህ ብሎ እግዚአብሔርን ጠየቀው። እግዚአብሔር ደግሞ ልጅ የሚመጣበትን ሰዓት አታውቀውም፣ ምሳሌው ግን ታያለህ። ሁር እዶ ለዮርዳኖስ ዮርዳኖስን ተሻገር ብሎ አለው ይላል። ዮርዳኖስን ሲሻገር መልከጼዴቅን አገኘው ካህኑን ማለት ነው። እና እንግዲያውም መልከጼዴቅን ሲያገኝ አብርሃም ለመልከጼዴቅ ሰገደለት፣ አስራቱን በኩራቱን አቀረበለት። መልከጼዴቅም ደግሞ አብርሃምን ባረከው ይልና ስለዚህ ከሙሴ በፊትም ሥልጣነ ክህነት ነበረ በማን በአዳም ላይ በማን በመልከ ጼዴቅ ላይ ማለት ነው መልከ ጼዴቅ እስከሚመጣ አዳም ነበረ ከመልከ ጼዴቅ በኋላ ደግሞ አሮን እስከሚመጣ መልከ ጼዴቅ ይዞ ነበረ ይልቁንም መልከ ጼዴቅ ዘላለማዊ ክህነትን ይዞ ቀራኔዎ መድሃን ያለም መጦ እስከሚሰቀል ድረስ የአዳምን አጽም እየጠበቀ በቀራኔዎ ካህኑ ኖሯልና እንደገና መድሃን ያለም ደግሞ ሲጠመቅም በመልከ ጼዴቅ እንደገና ደግሞ አዎ አጽሙም የአዳም አጽም ሲጠበቅ የነበረው በመልከጼዴቅ ኢየሱስ ክርስቶስ እውነተኛው ካህን መጥቶ በቀራኒዎ ሲሰቀል መልከጼዴቅ እዚያ ቦታ ላይ ተነስቷል ማለት ነው። ይህ ነው የሚናገረው። ሌላው አዳም ከገነት በወጣ በማግስቱ በሰራው ኃጢአት ተጸጽቶ እያዘነና እያለቀሰ ቸርነት ምህረት፣ የባህሪው ከሆነው አምላክ ምህረት ለመጠየቅ የመዓዛ መሥዋዕት አቀረበ ይላል። የሚገርም ነገር ነው። አዳም ከገነት ከወጣ በወጣ ማግስት ይላል። በማግስቱ በሰራው ኃጢአት ተጸጽቶ እያዘነና እያለቀሰ ቸርነት ምህረት፣ የባህሪው ከሆነው አምላክ ወይም አምላከ ምህረት ለመጠየቅ ወይም ከአምላኩ ምህረትን፣ ይቅርታን፣ ደግነትን ለመጠየቅ የመዓዛ መሥዋዕት አቀረበ ይላል። የሚገርመው ነገር መሥዋዕት አዳም መሥዋዕት አቅርቧል። ከዚያ ቀጥሎ የአዳም ልጆች መሥዋዕት አቅርበዋል። መጀመሪያ መሥዋዕት ያቀረበ አዳም ነው። ከዚያ ቀጥሎ አብየል አቅርበዋል። ከዚያ ቀጥሎ እንግዲህ እና አብርሃም እና ይስሐቅ እና ያዕቆብ መሥዋዕት ለእግዚአብሔር አቅርበዋል። አዳም አትብላ የተባልኩትን በልቼ አትመልከት የተባልኩትን ተመልክቼ እግዚአብሔርን አሳዝኜ ራቁቴን ሆኜ አምላክ ቀጠሮ ሰጦኛል እያለ ይልቁን ሁሉንም ቀጥሮ እንዲቀርብለት መሥዋዕት እያቀረበ እግዚአብሔርን ይጠይቅ ነበረ ይላል። ወአጠነ አዳም ምስለ ትንሣኤ ፀሐይ በከርቤ ወሚኣ ወሰዲክ ይላል ኩፋሌ አምስት አንድ እስከ አምስት። ካህን ምንድን ነው የሚለው መባል? በኦሪት ከመገለጹ ካህን መባል በኦሪት ከመገለጹ በፊት የወልደ እግዚአብሔር ምሳሌ የወንጌል ስርዓተ ቁርባን መምህራንና መምርና ሰባኪ የብፁዓን ሐዋርያት መሪና ፊት አውራሪ ሆኖ በቀራንዮ ሊያገለግል ታላቁ ካህን ሊቀ ካህናት ኢየሱስ ክርስቶስ ከመምጣቱና ለመስይት ከመቆሙ በፊት ቤተ መቅደሱን ሊጠብቅ ንዋየ ቅድሳትን፣ ጾምን፣ ጸሎትን፣ ተባሕትዎን፣ ድንግልናን፣ ከዊነ ሰማይትነትን ሊያዘጋጅ ከእግዚአብሔር ተመርጦ የተሾመውና የተላከው ታላቁ ካህን መልከጼዴቅ ነበረ ይላል። የሚገርም ነው። ኦሪት ዘፍጥረት 14 18 እስከ 23 መዝሙር 109 4 ዕብራውያን ደግሞ 7 1 እስከ 14 ማለት ነው። ስለዚህ ኢየሱስ ክርስቶስ መጥቶ እስከሚቀበል ይልቁንም ደግሞ እነ አሮንም ከዚያም ቀጥሎ እነ አላዛር ክህነትን ተቀብለው ክህነት አድርገው እስከሚጓዙ የቤተመየወን ምንድን ነው የሚለው የወልደ ከመገለጹ በፊት የወልደ እግዚአብሔር ምሳሌ የወንጌል ስራ መምርና ሰባኪ የብፁዋን ሐዋርያት መሪና ፊት አውራሪ ሆኖ በቀራንዮ ሊያገለግል ታላቁ ካህን ሊቀ ካህናት ኢየሱስ ክርስቶስ ከመምጣቱና ለመስዋዕት ከመቆሙ በፊት ቤተ መቅደሱን ሊጠብቅ ነዋያተ ቅዱሳትን፣ ጾምን፣ ጸሎትን፣ ተባሕትዎን፣ ድንግልናን ከወይነ ሰማይትን ሲያዘጋጅ ወይም ሊያዘጋጅ ከእግዚአብሔር ተመርጦ የተሾመውና የተላከው ታላቁ ካህን መልከ ጼዴቅ ነው ይላል። እንግዲህ ለዚህ ነው ዮሐንስን በማን ስም ላጥምቅ ሲለው አንተ ካህኑ ለዓለም በከመሲመቱ ለመልከጼዴቅ ዘላለማዊ ክህነት ያለው መልከጼዴቅ ነው ማለት ነው፣ እንደ አምላኩ እንደ ክርስቶስ ማለት ነው። አንዳንድ ጊዜ ቤት ሰሞን እመቤታችን ቤዛ አትባልም ብለው ሰዎችን ያጨቃጭቃሉ። የሚገርመው ነገር እውነተኛው ካህን መድኃኒዓለም ነው። እውነተኛው ካህን ዘላለማዊ መድኃኒዓለም ሆኖ መልከጼዴቅ ዘላለማዊ ካህን እንዲሆን አድርጎታል እኮ፣ የሚገርም ነው። እውነተኛው አባት እግዚአብሔር ሆኖ አባቶችን አባት እንዲባሉ አድርጓቸዋል። እውነተኛው ነቢይ እግዚአብሔር ሆኖ ነቢያት ነቢይ እንዲባሉ አድርጓቸዋል። እውነተኛው መምህር እሱ ሆኖ እኛን መምህራን እንድንባል አድርጎናል። እና ሰዎች ካለማወቅ ብዙ ጊዜ ይስታሉ። አንድ ነገር እናገርና እንጨርሰው። ታላቁ ካህን መልከ ጼዴቅ የወልደ እግዚአብሔር ምሳሌ እንደመሆኑ መጠን ሌዋውያን ካህናት የማይተካከሉትና የማይወዳደሩት ማዕረገ ክብሩ ምጡቅ ምስጢረ ክህነቱ ረቂቅ ስለሆነ የሌዋውያን አባት አብርሃም ሌዊ ገና በወገቡ ሳለ በረከተ ገጽ እጅ እጅ መንሻ አቀረበለት፣ አስራት አወጣለት። መልከጼዴቅም ህብስተ አኮቴቱን ጽዋ በረኮትን ባርኮ ቀድሶ ለመስጠት አብርሃምን ባረከው። ዕብራውያን ሰባት አስራ አራት ላይ የምናገኘው ስለዚህ እስከ ኦሪት ዘፍጥረት 14 ድረስ ባለው አዳም ነቢይም ካህንም እስከ ዘላለምም ያው ነቢይም ካህንምም። ነገር ግን ከኦሪት ዘፍጥረት 14 በኋላ የመልከጼዴቅ ክህነት ተገልጧል ማለት ነው። ክርስቶስ እስከሚመጣ እስከ ቀራኒዮ ድረስ መልከጼዴቅ አጠቃላይ የቤተ መቅደሱንና የእግዚአብሔርን ቤዛነት ይናገር ነበረ ነው የሚለው እና እንግዲህ፣ የጀመርነው ሥርዓተ ክህነት ነው። ተክህነ አገለገለ፣ ክህነት ማለት አገልግሎት ማለት ነው። አገልግሎት ማለት በብዙ ይከፈላል። የዲቆና አገልግሎት አለ፣ የቅስና አገልግሎት አለ። የማኅሌት አገልግሎት አለ። የስብከት አገልግሎት አለ። እንደገና ዲቁና፣ ክህነት፣ ምንኩስና፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀጳጳስ፣ ፓትርያርክ እስከሚለው ድረስ ምናልባት እንግዲህ ስልጣኑ ስንመለከት ከላይ ወደታች ስንወርድ ከላይ ያለው ወደታች እየሰራ ይወርዳል። ከታች ያለው ግን አሁን ለምሳሌ ዲያቆኑ የካህኑን መስራት አይችልም፣ ካህኑ የመነኩሴውን መስራት አይችልም፣ መነኩሴው የኤጲስቆጶስን አይሰራም፣ ኤጲስቆጶሱ የሊቀጳጳሱን አይሰራም፣ ሊቀጳጳሱ የፓትሪያርኩን አይሰራም። ከላይ ስንመጣ ግን ፓትርያርኩ የሊቀጳጳሱን፣ ሊቀጳጳሱ የኤጲስቆጶስን፣ ኤጲስቆጶሱ የቆሞሱን፣ ቆሞሱ የመነኩሴውን፣ መነኩሴው የካህኑን፣ ካህኑ የዲያቆኑን ይሰራል ማለት ነው። ስለዚህ ክህነት ማለት ይሄ ነው እና ተከይና አገለገለ ማገልገል። ማገልገል ሲባል መቀደስ ብቻ ላይሆን ይችላል። ማገልገል መባረክ ብቻ ላይሆን ይችላል። ማገልገል መጾም መውጣት፣ መውረድ ላይሆን ይችላል። እስከ ሞት ድረስ መታመን። አገልግሎት ማለት ደግሞ በሁለት አይነት መልኩ ይከፈላል፤ እግዚአብሔርንና ሕዝብን ማገልገል ማለት ነው። ስናገለግል ወይም አገልግሎት እግዚአብሔርንና ሕዝብን ማስደሰት፣ ለእግዚአብሔርና ለሕዝብ እንሆ ታማኝ መሆን፣ ይሄ ነው አሁን አገልጋይ ብዙ ነው እንደምናየው፣ ታማኙ ግን ትንሽ ነው ማለት ነው እና የዛሬው አገልግሎታችን ወደፊት ስለሚቀጥል የክህነት ሥርዓተ ክህነት የክህነት አገልግሎት ነው። የቆየን ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሚዲያውን ለሁሉም አስተጋቡ፣ ሸር አድርጉና አሳድጉ። ሰላም! እግዚአብሔር ከሁላችን ጋር ይሁን።